ዛሬ እንደኔ እያረረ የሳቀ ሰው አለ እየምድሬ ነው ብላቸው። የዛሬ ቪዲዮ በሳቅ ነው የጨረስኩት። ወይ ወይ ወይ ወይ፣ እንደ ሀይምና ብሩኬ እንደው መቼ ነው ትልቅ ሰው የምትወሩት እናንተ ህጻን የሆናችሁ ልጆች? እግዚአብሔርን እንዴት እንደሳኩኝ። ብሩኬ ደግሞ ስነ ስርዓት። የሰው ሚስት አትንካ እንዴ። ምንድን ነው እናንተ? የራሰ ሚስት ይዘሳት መጣ። የራሰን ሻንጣ። ወይኔ ጉዴ እናንተ! ምንም እኮ ሳወሩ በቃ ጭጭጭጭጭጭ እንዳሉ አለቀ። ምንድን ነው ሀይሚና ብሩኬ ሲገናኙ እንደዚህ በቃ የሚያብላላቸው ነገር ምንድን ነው? ፍቅር እኮ ነው እንደዚህ የሚያደርጋቸው። ብሩኬ አይታችሁታ እንደዚህ አልፎ በቃ ትናደጀው ብሎ ጉንጯ እንዲነካት እዛ ትንቀኝ እዛ ደግሞ እሱ እንዳትንካ ትናን ነገር አለ ማለት ነው። ልጁ ስርዓት ያለው ልጅ ነው ማለት። መጥፎ ቃል አይወጣውም። ምንም ነገር አይልም። ምንም ነገር ማለት ነው። በቃ ለስራ እንደተገናኘ የሚያውቅ ማለት ቦታውን የሚያውቅ ልጅ ነው። በነገራችሁ ላይ ማለት ነው ከሀይሚ ጋ የሚመጣው ልጅ ዝምነ የሚለው ምናምን ብዙ አወራ ሙላ ማልማለ ማልማለ ይስቃል። ዩትማ እንደዚህ ብሩኬን እያየ ብሩኬ ሲስቅ ይስቃል። የሆነ ነገር ሲሆን ይስቃል። እዛ ደግሞ አይ ሀይሚ በቃ እቴ ምናምን አላት። ሀይሚ መሀል ላይ ቻፕስቲኩን ምንድን ነው፣ ትናንት ቻፕስቲኩን ምንድን ነው፣ ቻፕስቲኩን ይዞ መጣ ምናምን ነገር ከዛ እነቀሰዋለሁ አለ ብሩኬ ማለት ነው። እና ምን ቢል ጥሩ ነው እንዲህ እያንቸው የለቀቀው ስመሽ ነው አለ ደርሰሽ ደርሰሽበት ነው ወይስ ደግሞ ዝቅ ብሎ ነው? ምናምን አላለም። ሀይሚ ደግሞን አገባ ተቀን ተቀምጦ ስለሰ ማለች። ወይኔ እናንተ መበሻሸቅ፣ በስመ አብ ወልድ፣ እንዲህ እዛ ብሩኬ ደግሞ የምኑን ይዞት መጣ። ኮሜንት ላይ ሀይሚ ባለፈው ማለት ነው ሀይሚ ማነች ሶሲ ወንድሜ፣ የኔ መከታ ምናምን የሚሉ ሙዚቃ ፖስት አድርጋ ነበረና እዛ ውስጥ ገብታ፣ አይ አዲሷ ስትመጣ እሷ ህት ሆነች ብላ ጽፋለት ነበር። ከዛ እያረሩ መሳቅ ብሎም መልሶላት ነበረ። ዛሬ ደግሞ ለምን እንደዛ አልሽ፣ ለምን እንደዛ ኮሜንት ጽፍ ያለሽ ብሎ ተናገራት ማለት ነው። ወይም ደግሞ መብቴ ነው ማንም ኮሜንት እንደምትለው መጻፍ ይችላል አለች። አይ አይ ፍቅር ይስራን ይስጥ። የምር ፍቅር እኮ ከባድ ነው፣ ባይዘውይ ማለት ነው

ይመጣሉ ብዬ ነበርና ነገሩ አላበቃም እንዳያችሁት። ነገር ግን የሚከፋ ነገር የለውም ጥሩ ነው ማለት ቢያንስ ብሩኬ ጥሎ ነው የመጣው፣ ሻንጣዋን ነው ቦርሳን ያለቻት አይሚ እረ ወይኔ። እና ቦርሳዋን ይዞ ስላልመጣ ደስ ብሎኛል። በቃ አልመጣችም ማለት ስራ ነኝ ብላለች። እንግዲህ ልጅ ፈርታለች፣ ገብቷቸዋል። በቃ ብዙ ሰዎች ለምን ለምን ለምን ለምን ለምን እየተባለች ስለሆነ ከእነሱ ህይወት ፍቅራቸውንም ስለምታየው ምናምን በቃ ከዚህ ፊልም ላይ መውጣት እንዳለባት ተሰምቷት ወጣለች ማለት ነው። ከዛ ብሩኬ ደግሞ እንግዲህ ስራ ፈታ አደለች ብላ ናኑ ሲል የነበረው እንዳትይዙበት። ምክንያቱም የሆነ እንዴት ነው ሀይሚን ለማበሳጨት እንዲሁም ደግሞ ያው የእንትኑ ምንድን ነው ይሄ የስራቸውም አንዱ ፓርት ነው። በቃ ልጅቱ እንደዚህ እንደዚህ ምናምን ሲል የነበረው ኖርማል ነው። ብቻ ምን ልበላችሁ ዛሬ ልጁ ባይመጣ ደስ ይላል ነበረ። አስባችሁታል። እሱ ባይመጣ ኑሮ ነገሩ ያበቃ ነበር። ዛሬ ግን ልጁ መጣ። እንግዲህ ምን ማድረግ ይቻላል ግን ብሩኬ ብቻውን እንደመጣው ሀይሚ ደግሞ ብቻውን ብትመጣ ኑሮ የሚፍታውሩቷቸው ነገሩን ይፈታል። ነገሩ ግን ሀይሚ ኮ ልክ በቃ ደናውኝ ተረጋግቼ የነበሩ ልክ ብሩኬን ሳይ እናድዳለሁ ብላለች። የኔ ቆንጆ ከዚህ በፊት እንተናግራለች ልክ ደህና ነበርኩ ምናምን ልክ እሱን ሳ ተናድርኩ ትላለች። እና ብቻ እናንተ ብቻ ይመቻችሁ። የምሬን ነው ምላችሁና፣ ግን አይታችሁ ከሆነ በአንድ እንትን ኮ ነው የመጡት በአንድ መንገድ ነው የመጡት። ብሩኬ በመጣበት መንገድ ሀይሚና ልጁ ደግሞ መጡ ማለት ነው። በአንድ መኪና ይሄዳሉ። ከዛ ቦታው ላይ ሲደርሱ ይከፋፈላሉ ማለት ነው። እና እናቴ ያለው ነገር እሱ ነው። ለማንኛውም እንግዲህ ነገ ከነገ በኋላ ሰላም ይወርዳል ብዬ አስባለሁ። ሚፍታ ወንድም የመጣው ነው ማከብር በድጋሚ። እንዴት ነው ነገሩ መፈታት የሚችለው? አላውቅም ማለት በምን መልኩ ነው እንደዚህ የመጨረሻው ፓርት ሊደርሱ የሚችሉት የሚለው ሳስበው አላውቅም። ብቻ ግን ይመስለኛል ብሩኬ ሁለት መቶ ሀምሳ ሺህ እስኪ ገባ ይመስለኛል ይመስለኛል ኑን ያላቅ በመቀጠል ግን ማለት በቃ ምንም ይሄ ነው ብሎ እኮ የሚያጣላቸው ነገር የለም። አሁን አንዳንዴ የሰው ልጅ ተጣልቶ ተጣላን ሲሏቸው እ ምክንያታችሁ ንገሩ ስትሏቸው ምንም ምክንያት እኮ የለንም ማለት በቂ ምክንያት የለንም ምናምን ይሏቸዋል አይደል? ሶ እንደዛ ናቸው ሀይሚና ብሩኬ። ይሄ ነው ትልቁ ጥፋቴ ብሎ የሚናገረው ወይ ደግሞ ትልቁ ጥፋቱ የሚለው ወይ ደግሞ ትልቁ ጥፋት ሽና የሚባባሉበት ነገር የለም። ዝም ብረ ሁለታቸው መጨቃጨቅ ጭቅጭቅ ይወዳሉ ይወዳሉ። ሀይሚ መጨቃጨቅ፣ ብሩኬ መጨቃጨቅ። አንዳችሁ ዝም አይሉም። ሁለታችሁ እንዲ ምን አለ በየተራ የምታወሩ፣ አረ እንደ ትልቅ ሰው እናወራ። አለሚ ፈታና ጨነቀው እኮ እንዴ። በቃ ካሜራው ይውረዳለ፣ ካሜራው ዝቅ በለና እናወራ ምናምን ብሏል እንግዲህ። ከካሜራ ጀርባ ያ ምንድን ነው ይሄ ያወራሉ። ምክንያቱም እያወሩ የነበሩት ልክ ብሩኬ የሚላ ተዋት እባክህ ተዋት አለ እያለ ያወራል። ሀይሚ ታወራለች። ውዴ በቃ ይቅርታ ምናምን ነገር አለች ማለት ልጁን እሺ በቃም ችግር የለው ምናምን ነገር አለ። ብቻ ግን ሀይሚ እንድትናገራት አልፈልግም ሁላ ብሎታል። አንተም ብቻ አንተን ሁላ ነው እንዴ ነኮ በቃ እንደዛ ከሆነማ ምናም ብሎ ብሩኬ አስቀይማለሁ እያለው ነበረ ማለት። ብሩኬ ታግሷል። እውነት ለመናገር ልጁን እዚህ ጋር መደባደብ ምናምን ምናምን ይፈልግ ነው ይችል ነበረ፣ ግን ያው የሆነ ነገር ከተነሳብኝ እንግዲህ ማንን ማሰማም እያለ ነበር። ብቻ ግን እንኳን አልተነሳበ። ብሩኬ ያው ማለት እንዴት መሰላችሁ፣ ይህ ስራም ቢሆን እንደዚህ እልፍ ቃል መነጋገራችሁ ልክ አይደለም፣ እውነት ለመናገር ማለት ነው ብሩኬም ለሀይሚ እልፍ ቃል አትናገር፣ መጥፎ ቃል መናገር የለብህም። ሀይሚ ደግሞ ለብሩኬ መጥፎ ቃል መናገር የለብሽም። አይነው የሆነ እውነት እንዲመስል ወይ ደግሞ ምናምን ነው። እንደዚሁ ስትጨቃጨቁ ብቻ ማየት ደስ ይላል። እውነት ለመናገር ሶስተኛው ግን ሳይመጣ ማለት ነው። በተለይ ሴቶች አለመምጣታቸው ደስ ብሎኛል ዛሬ፣ ምክንያቱም ሴቶች ያናዳሉ፣ ይለጣጠፋሉ። ብሩኬ ጋይ ስሙታል ምናምናም ነገር በጣም ነው የሚያናድደኝ። ሀይሚንም ያናድዳታል። ልጁ ግን እዚህ ጋር የሀይሚ ልጅ ግን ምንም እንትን አይልም ማለት አይቀልም ምናምን የለም፣ እርቀቱን የጠበቀ ነው። ሀይሚም እንደምታውቋት እርቀቷን የጠበቀች ልጅ ናት። እሱም ደግሞ ከሀይሚ ጋር የሚሄድ ልጅ ነው። ና ሶ ሁለታቸውም እንግዲህ የሚፍታ ደግሞ ኮሜንት ጽፏል፣ እባካችሁ ይህንን ፉክክራችሁን አቁሙና ወደ ድሯችን እንመለስ ብሏለኝ። የፉክክር ቤት ሳይዘጋ ያድራል ነው ነገሩ። በነገራችሁ ላይ ብሩኬም ተናግሮታል፣ ከዚህ ጋር ማንም ቢሄድ ማንም ቢመጣ እንደኛ መሆን የለም ብሏል። ና ስለዚህ እባካችሁ ይህን ነገራችሁን አቁሙ። ማርያምን፣ ልክ አይደላችሁም። በቃ እየሄዳችሁ ያላችሁት መንገድ ማለት ነው ሁለታችሁም፣ በቃችሁ በቃችሁ ከዚህ በላይ እንግዲህ። ነገም ሀይሚ ስትጠሪ ልጁ ትተሽ ነው በቃ ነገም ደግሞ፣ አሁን ደግሞ የሚያናደው ነገር ምን መሰላችሁ? ዛሬ ብሩኬ ልጅቷን ይዟት አልመጣም። ዛሬ ሀይሚ ይዛ ስለመጣች ነገ ብሩኬ ሲጠራ ሀይሚ ባታመጣ ብሩኬ ይዞ ይመጣል፣ የዛሬን ቁጭት ለመወጣት ማለት ነው። ስለዚህ በቃ አትፎካከሩ። እናንተ ህፃን አይደላችሁም፣ ትልቅ ልጆች ናቸው ምናምን። ሰው በቃ ሁለታችሁም፣ ያለፈን ነገር አልፏል። ለሁሉም ነገር ይቅር ተባባሉ። ሀይሚ ይቅር ታበዩ ብሩኬም ይቅር ታበልና ያለውን ነገር በቃ ቆጩት፣ ቋጩት። ይበቃል ማለት ከዚህ በላይ ብሩኬም እስከ ቤተሰቦች፣ እስከ ወንድሞች፣ እስከ እህቶች ከመሰደብ ሀይሚም ከመሰደብ በቃ እንዴት አድርጌ ልንገራችሁ። የምሬ ነው የምላችሁ። ይሄ የሆነ ክብርን ዝቅ ማድረግ ጥሩ አይደለም። ከዚህ በላይ ይበቃል። የሆነ ጊዜ እኮ በቃ ጨክናችሁ ለስራ ብላችሁ ልትሰደቡ ትችላላችሁ ምናምን፣ ግን ሁሌ ለስራ እያሉ መሰደብ ደግሞ ጥሩ አይደለም። እስከዚህ ፓርት ከመጣችሁ በቂ ነው በቃ እና ይህን ነው የምላችሁ በተረፈ ነገም ሆኖ ወይ ከነገ በኋላ በሰላም ደብት መልኩ አውቃለሁ፣ ግን ቀኑ ረዘመ በቃ ስለዚህ፣ ሰዎቹንም ተስፋ አታስቆርጡ። ብዙ ሰዎች ተስፋ እየቆረጡ ነው። የምሬን ነው ምላችሁ እና በሰላም እስክትመጡ እንጠብቃለን። ወዳችኋለሁ፣ ቤተሰቦች። መልካም ጊዜ ሆንላችሁ ባይ